ሰላም ሰላም፣ ማይክል ነኝ። እንደምን አላችሁ? ዛሬ ደግሞ በብዙዎቻችሁ ጥያቄ መሰረት የኦንላይን ፓስፖርት ቀጠሮ እንዴት ማስያዝ እንችላለን የሚለውን ቀላል ስቴፕ ላሳያችሁ ወጥቻለሁ ማለት ነው። ከዛ በፊት ግን ለቻነሉ አዲስ የሆናችሁ ሰዎች ፕሊስ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በርግጠኝነት ከቪዲዮ ትጠቀማላችሁ። የተለያዩ ቴክኖሎጂ ቴፖችን፣ እንዲሁም ስለ ፓስፖርት፣ ስለ ኢትዮጵያ ብሔራዊ መታወቂያ፣ ስለ ፋይዳ ማለት ነው እንደዚህ መስል መረጃዎችን ፖስት የማድረግበት ፔጅ ስለሆነ ሁላችሁም ሜን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰው እስኪ ዛሬ ወደ ቪዲዮ እንሄድ፣ ወደመጣንበት ቪዲዮ። በመጀመሪያ ማሳያችሁ በኮምፒውተር ነው። ያው ልዩነት የለውም፣ በስልካችሁም አፕላይ ማድረግ ትችላላችሁ። ምንም ልዩነት የለውም ማለት ነው። ብሮዘር ላይ እንሄድና ሰርች እናደርጋለን። ሰርች ባራችን ላይ አፕላይ ኢትዮጵያ ፓስፖርት ኦንላይን ብለን ሮዘራችን ላይ እንጽፋለን ማለት ነው። ስለዚህ ያው ከፊት ለፊት የሚመጣ ፔጅ ስለሆነ ሁላችሁም ግልጽ ነው የሚሆነው። እሺ ሰው መጀመሪያ ላይ የሚመጣው ይሄ ከላይ የሚታዩትን አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን የሚለውን የመጀመሪያው ሊንክ ክሊክ እናደርጋለን ማለት ነው። ቀጥታ ወደ ኢሚግሬሽን ዜግነት አገልግሎት የሚለው ይህንን ፔጅ ነው የሚያሳየን ማለት ነው። ስለዚህ ፔጅ ከላይ እንደምትመለከቱት ኢትዮጵያን ፓስፖርት ሰርቪስ ጎቭ ኢት ይላል። ቀጥታ ወደዚህኛው ፔጅ ስንሄድ አሁን ዛሬ ላሳያችሁ የፈለኩት አዲስ ፓስፖርትን ቀጠሮ ማስያዝ ስለሆነ ስክሮል ዳውን ስታደርጉ ከታች የምትመለከቱት ስታርት ኒው አፕሊኬሽን ይላል። ስታርት ኒው አፕሊኬሽን። ስለዚህ እሷን ክሊክ እናደርጋለን ማለት ነው። እሷን ክሊክ ስናደርግ ሪኩዌስቲን አፖይንትመንት ነው፣ ጥያቄያችንን ቀጠሯ ለማስያዝ ስለሆነ ይህችን ተርሚንል ኮንዲሽን የምትሏል ኦኬ ብለን ስታርት ኒው አፕሊኬሽን ይለዋለን ማለት ነው ዘኔክስት ዋን እንደምታዩት የተለያዩ አማራጮችን ያሳየናል። ከእነዚህ አማራጮች መካከል ኦንላይን አዲስ ፓስፖርት ቀጠሮ ማስያዝ ማደስ ሊሆን ይችላል ሪኒዋል ወይም ሪፕሌስመንት ይላል ለጠፋ ፓስፖርት አፕላይ ለማድረግ እንዲሁም የመሳሰሉት አማራጮች አሉ። ስለዚህ የመጀመሪያኛ የፈለግነው የመጀመሪያውን አዲስ ፓስፖርት ቀጠሮ ማስያዝ ስለሆነ ኒው የሚለውን ሄዳለ ማለት። ስለዚህ የመጀመሪያው ልንሞላ የሚያስፈልገውን ፎርም ከፊት ለፊት ያመጣልናል ማለት ልክ እዚህ እንደመጣል እንደምትት ከእዚህ ጋር ሳይት ሴሌክሽን የሚላለ የመጀመሪያው ፎርም። አፕላይ የምታደረጉበት ሳይት የት ነው ነው? ለምሳሌ በኒኬዝ ወይም የኔ ክሊያንት አፕላይ የምታደረገው አዲስ አበባ ስለሆነ አዲስ አበባ እንፈልጋለሁ ማለት። አዲስ አበባ አዲስ አበባ ነው። ኦፊሱም ኢሚግሬሽን ሲቲዝን ሰርቪስ የሚላለ እሱ ልመርጣለው። ው እንደምታዩ እዚህ ጋር በቀይ በቀይ መለከት ያለችው በሙሉ ግዴታ ምትሞላናት። ፓስ ማድረግ አችልም። ፓስ ካረግን ማለፍ አንችልም። አለ ደሊቨሪ ሳይት ፓስፖርቱ ከደረሰ በኋላ የምንቀበልበት ሳይትም ያስመርጠናል። እሱም አይሲኤስ ሜይን ኦፊስ ነው የሚሆነው ማለት ነው። ይህን ካልን በኋላ ኔክስት እንላለን። ኔክስት ስንል ወደ ሁለተኛው ፔጅ ይመጣልናል። ሁለተኛው ፔጅ ዴት ኤን ታይም የሚሞላበት ነው። የቀጠሮ ቀን መቼ ነው ክፍት የሆኑትን ያሳይናል። አሁን እዚጋ ስንመለከት ክፍት የሆነ የቀጠሮ ቀን የለም። አንድ ጁን ላይ ሀያ ሀያ አምስት ላይ ማለት ነው ኔክስት በማለት ወደ ኋላ ባክስ እናደረግ አይኖርም። ስለዚህ ኔክስት እንላለን። ኔክስት ስንል አንድ ቀን አለች ያልተያዘች ማለት ነው ኦገስቱ 2025። ከዚህ ውስጥ እንዳለ አክቲቭ ያለነው ቁጥር በሙሉ ወይም የቀን ቁጥር በሙሉ እንዳለ እየተያዘ ነው፣ ወይም ደግሞ አፖይንትመንት ሴትል የተደረገበት ነው ማለት ነው። ከፍት አፖይንትመንት የለም ማለት ነው። ለምሳሌ እዚህ ጋር ግን በቀይ ያሉት እንደምትመለከቱት በቀይ ያሉት ቅዳሜ እናወር ናቸው። ስለዚህ የኢሚግሬሽን ዜግነት አገልግሎት እሁድና ቅዳሜን ስለማይጨምር በቀይ ያሉት አይሰራዋሉ። ስለዚህ ኦገስት 2025 ላይ 11 ቀን ፍሪ ነች ማለት ነው። ስለዚህ በዚህ ቀን ችን ክሊክ ስናደርግ ኦገስት 11 2025 ላይ ፍሪ የሆኑ ከሆኑት ቀን መካከል ጠዋት ነው ወይስ ከሰዓት ወይም ደግሞ ሰዓት እንድንመርጥ ያስፈልጋል ማለት ነው። ሰዓት እንድንመርጠው 10 ሰዓት እስከ 11 ሰዓት ዊች ሚንስ ጠዋት ከአራት ሰዓት እስከ አምስት ሰዓት ማለት ነው። ወይም ደግሞ ከአምስት ሰዓት እስከ ስድስት ሰዓት እንዲሁም አፍተርን ከሆነ ደግሞ አስራ አራት ሰዓት አብቶ አስራ አምስት ሰዓት ማለት ስምንት ሰዓት አብቶ ዘጠኝ ሰዓት ከ9 ሰዓት እስከ 10 ሰዓትና ከ10 እስከ 11 የሚሰሩት ማለት ነው። ስለዚህ ከዚህ ሁሉ ባላችሁ ፕሮግራም መሰረት የሚመቻችሁን ቀን ትመርጣላችሁ ማለት ነው። ለምሳሌ እኔ ጠዋት ከ5 ሰዓት እስከ 12 ሰዓት ይመቸኛል። እሱን ሴሌክት አድርጌ ኔክስት ላለው ማለት ነው። የቀጣዩ ፔጃችሁን ምድረ ፐርሰናል ኢንፎርሜሽናችሁን እዚህ ጋር መሞላት ያለበት ትክክለኛ የልደት ሰርተፍኬታችሁ ላይ ያለውን ትክክለኛ መረጃችሁን ነው። ስማችሁን በአማርኛ በእንግሊዝኛ እንድንሞላል። ለምሳሌ ይህ ስም የኔ ከስተመር ስም አሰለፍ ትባላለች። ፈርስት ኔም ትጽፋላችሁ። ዘን ፋዘር ኔም ኦኬ። አሰለፍ አበበ በፍቃድ ነው የምትባለው። አበበ በፍቃድ እንሞላለን። እዚህ ጋር ግዴታ ማስተዋል ያለብን ነገር ምንድነው? በቀይ በቀይ ምልክት እንደምታዩት በቀይ በቀይ ምልክት የተባለው ግዴታ ማለፍ አይቻልም ማለት ነው። ማለፍ አይቻልም። ስለዚህ ከሞላችሁት ኔክስት ማለት አንችልም፣ ለቀጣዮቹ ስቴ ፕሮሰሶቹ መሄድ አንችልም ማለት ነው። ስማችሁን በትክክል ስፔሊንጉ ፓስፖርቱ ላይ የሚወጣ ስፔሊንጉ ስለሆነ ስፔሊንጉን በትክክል መሙላት ግድ ይሆናል ማለት ነው። አሰለፍ አበበ በፍቃዱ እሺ እዚህ ጋር በርዝ ዴት ይላል። በርዝ ዴት በግሪጎሪያን ካሌንደሩ እዚህ ጋር የሚጻፈው እዚህ ጋር ደግሞ ማወቅ ያለበት ነገር ምንድ ነው፣ የልደት ቀናችን በትክክለኛው መንገድ መጻፍ አለበት። ወይም ኮንቨርተር፣ ለዚህ ደግሞ ቀላል ዌብሳይት አለ። እዚህ ጋር አፕ ኮንቨርተር መጠቀም እንችላለን። ጉግል ላይ ዌብሳይት ላይ ሄዳችሁ ሜታ አፕዝ ዶት ኮም የምትል አፕሊኬሽን አለች። እሱን ቀጥታ የእናንተን በኢትዮጵያ አቆጣጠር ያለውን የበርዝ ዴት ወደ ውጮች በመቀየር በቀላሉ ኮንቨርት ማድረግ ይቻላል። ማለት አክሰስ ከታች ዲስክሪፕሽን ሊንክ ላይ አስቀምጥላችኋለሁ፣ ግን ሜታ አፕስ ዶት ኮም የሚባል ነው። ቀጥታ ሰርች ታደርጉት ፊት ለፊት የምታገኙት የካሌንደር ኮንቨርተር። ስለዚህ እዚህ ጋር ማለት ያለባችሁ ነገር የለ ሰርቲፊኬቱ ላይ ያለውን የልደት ጣን ነው መጻፍ ያለባችሁ ኮምፔር ስለሚደረግ። ስለዚህ የእኔ ክሊንት የካቲት ስምንት 1994 ነው የተወለደችው ማለት ነው። የካቲት ስምንት የካቲት 8 1994 አድርጌ ኮንቨርት አደረገው እዚህ ጋር ትክክለኛዋን በግሪጎሪያን ካሌንደር የተጻፈውን እንትን ያደርገዋል ማለት ነው። ፌብሩዋሪ 15 2022 ነው ማለት ነው። ቀጥታ ከዚህ ኮንቨርት ካደረኩት በኋላ ፌብሩዋሪ 15 2022 ማለት ነው። አንደኛ በዚህ ጋር የካሌንደር ምልክቷን በመጠቀም እንትን ማለት ይችላል፣ መጻፍ ይቻላል ማለት ነው። ለምሳሌ እንውሰድ የካሌንደር ምልክቷን ጃንዋሪ ፌብሩዋሪ ዊች ሚኒስ ሁለተኛው ፌብሩዋሪ አስራ አምስት ሁለተኛው አስራ አምስት ቀን ሁለት ሺህ ሁለት ነው ት ብረዝቤቷ ማነውጋር ብ ነው። በዚህ መሰረት ካሌንደር ኮንቨርተር በመጠቀም ትክክለኛውን የለ ሰርተፍኬታችሁ ላይ ያለውን የልደት ቀን መጻፍ ግደናል ማለት ነው። ከዚያ ስምን በአማርኛም ግዴታ ነው በአማርኛም ስማችሁ መጻፍ አለባችሁ ማለት። አሰለፍ አበበ አሰለፍ አበበ በፍቃድ ኦኬ። ናሽናልቲ ናሽናሊቲ እንመርጣለን። ናሽናሊቲ ኦፋይል ዲፎልት ኢትዮጵያ ነው ኢትዮጵያ ነው። ምረጥ እናልፋለን። ሌላው ስልክ ቁጥር ነው። ሌላ ብላችሁ ጀምራችሁ ስልክ ቁጥር አስገቡ ነው የሚለው። እሺ የክሊያንት ስልክ ቁጥር በዚህ ኪዛሁን ዘጠኝ ሀያ ስምንት ግድ ነው የሚል ካለው እዚህ ጋር በርዝ ፕሌስ ግድ ነው ፕሌስ ነው የሚሆነው ዛን የኔ ከስተመር በርዝ ፕሌሷ ሰሜን ሸዋ ውስጥ መንዝ ጌራ መንዝ ማማ ወረዳ በሚባል ነው። ስለዚህ እዚህ ጋር መንዝ ማማ ብየጽፋለሁ ማለት ነው፣ ወይም በእንግሊዝኛ እሺ፣ መንዝ ማማ በርዝ ፕሌሷ ማለት ነው። መንዝ ማማ ወረዳ ብየጽፋለሁ በርዝ ሰርቲፊኬሽን የሚካሄድ እዚህ ጋር ደግሞ ኦፕሽናል ነው። አክቹዋሊ ግን የበርት ሰርቲፊኬት ላይ ከላይ በርት ሰርቲፊኬት ላይ እንደምታየት ከላይ ዩኒክ አይዲ ትጻፋለች ማለት ነው። ስለዚህ በዚህ ኬዝ ታላችሁ ተሟሉት፣ አሪፍ ነው ግን ኦፕሽናል ነው። እንደምታየት የቀኝ ምልክቷ አልተደረገችባትም ኦፕሽናል ነው። ይህን እንሞላለን። ሌላ ኦኩፔሽን ነው። ይህም ግዴታ አይደለም፣ ያለውን የሚቀመጠው። ይህንን እናልፈዋለን። የአይስ ከለር ይላል የአሚን የሄር ከለር ነው በብላክ ነው። ባይ ዲፎልት መተው ይቻላል። ለምሳሌ ጀንደርን ግን መተው አይቻልም። ፊሚል ነች። ሜሪታል ስታትስ መተው አይቻልም። ያገባ፣ ያላገባ፣ ዳይቨርሲድ፣ ዊዶድ የሚባል አለ። አግብቶ የፈታ ወይም ደግሞ ከባሉ ጋር ከባሉ ጋር በሞት ወይ በምን ሲለያዩ ደግሞ ዊዶድ የሚል ዊዶድ የሚል ስታትስ እናስቀምጣለን ማለት ነው። በዚህ ጊዜ ግን ኔ ብላን ሲንግል ስለሆን ሲንግል እናለን። የአይን ከለር እሺ፣ ብላክ ነው። ሌላው ደግሞ እዚህ ጋር ቁመት ነው የሚለው ቁመት በሴንቲሜትር ነው የሚያስገባው። መቶ ስልሳ ሴንቲሜትር ወይ ሜትር ከስልሳ ነች። ሶ መቶ ስልሳ ሴንቲሜትር። ቀይ ካሉት ውጪ ሌሎቹ ዩኒክ ግዴታ አይደሉም። ሶ እንደዚህ አድርገን ኮንፊርም እናደርጋለን ማለት ነው። ስለዚህ ስም ስፔሊንግ ስህተት እንዳይፈጠር በደንብ ቼክ እናደርጋለን። አሰለፍ አበበ በፍቃዱ የበርዝ ዴት ነው እዚህ ጋር ኮንቨርት እንዳደረጉት ፌብራሪ 15 በ22 ነው። በአማርኛም ግድ ነው። አሰለፍ አበበ ፍቃዱ ናሽናልቲ ኢትዮጵያዊ ስልክ ዘኛ ስምንት ስልክ እናያለን። ለንመንዝ መንዝ ማማ ወረዳ የሚባል አለ። በርዝ ፕሌስ ነው በርስ ፕሌስ ነው ወረዳ ባይ ነው ችግር የለም። መንዝማማ ነው የሚባል ነው። ኦኩፔሽን ነው ይህም ግዴታ አይደለም። ፓስን እንለዋለን። እዚህ ጋር ደግሞ ለሕፃናት ከሆነ ወይም ከአንደ ኤቲን ከ18 ዓመት በታች ለሆኑ ሰዎች ከሆነ ፕላይ የምታደርጉት እዚህ ጋር ቼክ ማድረግ ግድ ነው። ካልሆነ ደግሞ ቼክ ማድረጉ አናልፋታለ ማለት። በሚኒስትሩ አዶፕሽን የሚላለ ወይም በማደጎ እያደጉ ላሉ ህጻናት ከሆነ የምንመውለው እሱንም መንካት ግድልናል ማለት። ዘን ኔክስት ስንል የሁለተኛው ደግሞ ፐርሰናል ኢንፎርሜሽን ቢችዝ አድሬስ ነው። ከረንት አድሬስ ያለበትን ማለት ነው። ፐርሰናል አሁን ያለንበትን አዳሻ ከረንት አድሬስ የምንላውን ቦታ ማለት ነው። ስለዚህ ለምሳሌ ክሊንት ያለችው አዲስ አበባ ነው። ቦታውም አዲስ አበባ ነው። ሲቲም አዲስ አበባ ነው። ሌላው ኦፕሽናል ስለሆነ ማለፍ እንችላለን ማለት ነው። ስቴት ምናምን የሚለውን ሁሉም ችግር የለውም። ግዴታ የሆኑትን ብቻ ሬጅን እና ሲቲ ነው። እሱም አዲስ አበባ አዲስ አበባ ብያንፋለ ማለት ነው። ሌላው ፋሚሊ ዲቴል ነው ያለውን ፋሚሊ ዲቴል አትሊስት የፋዘርና የማዘር ማስገባት ያስፈልጋል። ማለት ለምሳሌ ፋዘር ዚ ጋር ያስመጣ ስፖዝ ወይም አብሮ ያለ የትዳር አጋር ሊሆን ይችላል። ስፖዝ ከሌለም ችግር የለውም። የፋዘር የማዘር ማስገባት ይኖር ብናል ለምሳሌ አበበ በፍቃድ ክሊያንቴ ስም የሚጠይቀውም የአባት ስምና የአባት ስም ከነአያት ነው የሚሆነው ማለት ነው። እሺ ነው እዚህ ጋር አበበ በፍቃድ አበበ በፍቃድ ይላል። እሺ አሁንም ባድ እያል ጨምር ሲያው ሲየው አዲስ እናደርገው አበበ በፍቃድ አዳረገለን የማዘርን ጨምር። ኦኬ ደስታ ፍሽሆን ይላል ማዘር ደስታ ተሾመ ሰው ደስታ ተሾመ ብለን ከሞላን በኋላ በቃ ኔክስት ነው። ሌላ ፋሚሊ ባይጨመረም ችግር የለም። አድ ስንል አሁንም የማዘርን የፋዘርን አስገብቶልናል። ስለዚህ በቂ ነው፣ አት ሊስት የሁለቱ ካለ በዚህ ወይ ኦፕሽናል ነው ያነሱ። ስለዚህ አፍተር ደግሞ ፓስፖርቱን ከተቀበልነው በኋላ ባለ ስንት ፔጅ ፓስፖርት ይሁን ነው አማራጮች አሉ። እዚህ ጋር ባለ ሰላሳ ሁለት ፔጅ ፓስፖርት የሚለውን ባይ ዲፎልት ያለውን እናሳልፋለን ማለት ነው። ከላይ እዚህ ጋር ማስተዋል ያለብን ነገር ብሎ ሳይት ሴሌክሽን ዴት ኤንድ ታይም ፐርሰናል ኢንፎርሜሽን ራይት ራይት ማድረግ አለበት ማለት ነው። ሶ የመጨረሻው እና ወሳኙ ስቴፕ ላይ ደርሰናል። እዚህ ጋር ደግሞ እንደምታየት ዶክሜንት አፕሎድ የምናደርግበት ፔጅ ነው። እዚህ ጋር ዶክሜንት አፕሎድ ስናደርግ ማስተዋል ያለብን ሶስት ነገሮቹ ከላይ ተቀምጠውልናል። አንደኛ አፕሎድ የምናደርገው የመታወቂያ ወይም ደግሞ የልደት ሰርተፍኬት መታወቂያ እና የልደት ሰርተፍኬት ግድ ነው ሁለቱ ግዴታ በምን በምን መሆን እንዳለበት፣ ለምሳሌ ሳይዙ ከአንድ ሜጋባይት መብለጥ የለበትም። ሁለተኛ ጄፒጂ ፒኤንጂ ጂአይኤፍ ኤንድ ፒዲኤፍ ፎርማት መሆን አለበት። ሌላው ደግሞ ከለር ፕሪንት ከለር መሆን አለበት። በብላክ ኤንድ ዋይት ተቀባይነት አይኖረውም ማለት ነው። ስለዚህ እዚህ ጋ መጠንቀቅ ያለብን በከለር ወይ ፎቶ ካነሳነው ስካን ካረግነው ፕሪንት ካረግነው ከለር መሆን አለበት። ፎቶኮፒ ማለት ነው። ዶኪሜንትና ተቀባይነት ያለው ነው ደግሞ እዚህ ጋር ደግሞ አፕሊካንት ሹድ ፕሬዘንት ኦል ኦሪጂናል ዶክመንት ኦን ስኬጁልድ ዴት ኤን ታይም ኦፍ አፖይንትመንት ይላል። ያ ማለት በቀጠሮ ቀናችን ደርሰን መሻላ ለመስጠት በምንሄድበት ጊዜ ግዴታ እነዚህ አፕሎድ የተደረጉ ዶክመንቶች እጃችን ላይ መኖር አለባቸው ማለት ነው። እንደዚህ እነዚህን ፎርማሊቲዎች ካላሟላ ሪጀክት መደረግ ስለሚኖር፣ ግዴታ እነዚህን ፎርማሊቲዎች አሟልተን ነው አፕሎዱን የምናደርገው ማለት ነው። በዚህ ጊዜ ምንምና ተቀባይነት ያለው የሚለው አንደኛ ቀበሌ መታወቂያ ነው፣ ወይም ደግሞ ከገቨርንመንት ኢምፕሎይ የቅጥር መታወቂያም ካለ የኢምፕሎይመንት አይዲ አፕሎድ ማድረግ እንችላለን ማለት ነው። ሁለተኛው ደግሞ አውተንቲኬትድ በርሰርቲ እዚህ ጋር መሰመር ያለበት ነገር ምንድን ነው? አውተንቲኬትድ ማለቱ ምንድን ነው? አውተንቲኬትድ ሚንስ የለ ሰርቲፊኬት ነው። ከጀርባ ይተንቲ ከሆነ ማተም አለው የጀርባ ማተም ነው። ስለዚህ ይሄ ማተም አውተንቲኬትድ መሆኑን ማረጋገጫ ነው ማለት ነው። ስለዚህ አውተንቲኬትድ የሆነ ትክክለኛ ማተም ነው ያለው

ሌላው የአይዲ ፍሮንት ፔጅ በቂ ነው። ፍሮንት ፔጅ በጂፒጂ ስለዚህ ጂፒጂ ይፈቀዳል ተብ ያለው ሌላ አፕሎድ የሚያደርጉት ፋይል ጂፒጂ ነው ማለት ነው። ሁለተኛ ደግሞ በር ሰርተኬት ነው። ዲስ ማን ኖርሶ ፍሮንት ፔጅ በቂ ነው ማለት አውተንቲኬት የሚያደርጉት ባክ ፔጅ ነው ወይ ደግሞ ትክክለኛነቱን አውተንቲኬት የሚያደርጉት ለቀጠሮ በምንሄድበት ጊዜ ነው ማለት ነው። ስለዚህ ፋይል ፎርማቴ ጂፒጂ ፎርማት ነው ማለት ነው። ስለዚህ ተቀባይነት አለው አፕሎድ እናደርጋለን ማለት ነው። የመጨረሻው ሳመሪያ ያሳየን እና ወደ ፔመንቱ ነው የሚወስደን ማለት ነው። ፔመንት ላይ እሺ፣ እዚህ ጋር ፔመንት ሳመሪያችን እናያለን። ሪኩዌስት ታይፑ ኒው ነው። ሪኩዌስት ስታተሱ ሪኩዌስትድ ተጠይቋል። ማርች 16 2025 የተጠየቀው ማለት ነው። አፖይንትመንት ዴቱ ኦገስት 11 2025 የሚሆነው ኤክስፔክትድ ሊቨሪ ማለት ፓስፖርቱን አሸራ ከሰጠን በኋላ ቀጠሮ ከተደረገልን በኋላ ኤክስፔክትድ ሊሆን የሚችለው እስከ አንድ ወር ሊቆ ይችላል ከዛም ይችላል ማለት ነው። ስለዚህ ኤክስፔክትድ ሊሆን የሚችለው እስከ ሴፕቴምበር ሀያ ሁለት ነው ይለናል ማለት ነው። ታይሙ ከአምስት ሰዓት እስከ ስድስት ሰዓት ባለው አፖይንትመንት ናምበር እዚህ አፖይንትመንት ናምበር እምትሆን እዚህ ጋር ያው በኋላ በሚሰጠን ፋይል ስላለ ሴብ እናደርጋለን እዚህ ጋር ወይም ደግሞ ማስቀመጥ ይኖርብናል። ሌላ ደግሞ እቺ አፖይንትመንት ነበር የምትለው የምታስፈልገው ምንድን ነው? ስታተሱን ቼክ ማድረግ ምናምን ስለሚኖርብን ግዴታ ነው። የኢሚግሬሽን ኦፊሳችን ቤት ነው፣ ሲተንሽፕ ሰርቪስ ነው፣ ደሊቨሪ ሳይታችን ነው፣ አይሴት ሜን ኦፊስ ነው፣ እዛው ላይ ማለት ነው። ስለዚህ ይህ ኢንፎርሜሽን ካየም በኋላ እዚህ ጋር በቀይ ነገር በአማርኛ የተጻፈች ነገር አለ። እሱን በጥንቃቄ ነው ደንበኛችን ለእድሳት ፓስፖርት ያመለከቱት ለእድሳት ፓስፖርት ያመለከቱት ከሆነ ከቀጠሩ በፊት ወደ ኢሚግሬሽን ዜግነት አገልግሎት እንዲመጡ ያስፈልጋል። ብቻ ቀድመን አጭር የጽሁፍ መልእክት የምልክ ሲሆን አዲስ መልዕክት ከሆነ ትክክለኛ ጊዜውን ያስፈልገውን የቀበሌ መታወቂያ የተረጋገጠ ይህን ሰርተፊኬት በመያዝ በቅጦረ ወደ ኢሚግሬሽን አገሩት ዋና መሥሪያ ቤት እንድትመጡ እናሳስባለን የሚለው ስለዚህ ይህ ማሳሰቢያ በጥንቃቄ ማንበብ ይሆናል ማለት ነው። እዚህ ጋር ደግሞ የፐርሰናል ኢንፎርሜሽን የሞላ ነው። ፐርሰናል ኢንፎርሜሽን ስህተት ካሉ ባክ ማድረግ ስለምንችል ማየት ይኖርብናል። ፈርስት ኔም አሰለፍ፣ ለንድ ፋዘር ኔም አበበ፣ ግራንድ ፋዘር ኔም በፍቃዱ ልክ ነው ማለት ነው። ው ስም አሰለፍ አበበ በፍቃዱ ልክ ነው ማለት ነው። የሚያስፈልጉ ነገሮችን አንብሮች አለው። ጾታ ሴት ነው። ቁመት በሴንቲሜተር ነው የሚለካው 160 ሴንቲሜተር ብለናል። ክለር ብላክ፣ የክለር ብላክ ስል ቁጥር ተቀምጠዋል። ኢሜል እናትም ለጊዜ አስፈላጊ አይደለም አልፌዋለሁ። የበር ሰርቲፊኬት ብለዋለ ዶክመንት ያስገባ ነው ደግሞ ቪው እያደረግን ማየት እንችላለን። አውንቲኬትን በር ሰርቲፊኬት ያለ ነው እንዲሁም ደግሞ ወደውሉድ እያረገን የሚያሳየን ትክክል መሆኑን እየገባን ማየት እንችላለን ማለት ነው። እንዲሁም ደግሞ ድ እንችላል አይዲ አስገባ ይል ይህም ትክክል ነው አይደለም የሚለውን ያው እንደዚህ እያስገባን ማየት እንችላለን ማለት ነው። ይህ ሁሉ ከጨረስን በኋላ እዚች ጋር ምትያት ቼክ በማድረግ ኔክስት እንለዋለን ማለት ነው። ኔክስት ስንለው ወደ ፔይመንት ዲቴላችን የሚመጣው እዚህ ጋር ሶስት አማራጭ አለ። አንደኛው ፔዊዝ ሲቢኢ ብር ይላል፣ ፔዊዝ ሲቢኢ ሞባይል ይላል፣ ፔዊዝ ቴሌብር ስለዚህ፣ ሲቪ ብር ማለት ያው በሲቪ ብር ወይም ደግሞ ኮድ ይሰጠናል፣ የመክፈያ ኮድ ያችን ኮድ ይዘን በዛች የመክፈያ ኮድ ወደ ባንክ በመሄድ ደግሞ የምንከፍልበት ወይ ሲሆን ሲቪ ሞባይል ደግሞ ያችን ኮድ በመጠቀም መሆኑ በሞባይል ባንኪንግ መክፈል፣ እንዲሁም ዝ ቴሌብር በሚቀላቸው ብቻ ቤት ሆናችሁ መክፈል ትችላላችሁ። የትም መሄድ አይጠበቅብንም። ስለዚህ በቴሌብር ይመቸኛል እኔ ለምሳሌ። ስለዚህ በቴሌብር የሚለ ነካል እዚህ ጋር ዲቴይል ነገሩ ማየት ይቻላል። የሚከፈለው አምስት ሺ ነው ቶታሊ ተጨማሪ ብር የሚጤባቸው ሌላ ሰው አፖንት መንት ያስያዘላቸው ሰው በዛ ተጨማሪ ክፍያዎችን ለማስቀረት ነው። ኢንስቴፕ እያሳያቸው ያሉ ስለዚህ ቀላል ነው። እኔ ያልቆ ይቼ ለማብራራት ቢሆንም እያሳያቸው ያሉት በቀላሉ በእናንተ ግን በራሳችሁ መክፈል ትችላላችሁ ማለት ስለዚህ ቴሌቪዥን መርጭ ኒክስትላለ ማለት ነው የሚቀለኝ እንደምታዩት ዲቴይል ነገሩ እዚህ ጋር ተጽፎልኛል። የምከፍልበት ኦርደር ፔይመንት ሪፈረንስ የምትባላለች ች ይችን ኦርደር ተጠቅሜ ነው ለኢሚግሬሽን የምከፍለው። ይህን ዲቴል ከነበበ ነው ስለዚህ ኦርደር ኮድ እቺ ቀጥታ በተመዘገብንበት ወይም ደግሞ በአስገባኑ ስልክ ቀጥታ ይደርሳል። ይህን ሪኩዌስት የሚከተሉትም ኦርደሮች በመከተል መክፈል ይኖርባቸዋል፣ ነው የሚለው እዚሁ ጋር አሳይቷቸው በቴሌብር ነው ስላልኩት ው ቴሌብርን ክፈቱ። ከዛም ዩቲሊቲ ፔመንት ውስጥ ኢሚግሬሽን ፓስፖርት የሚላለ እሱን በመጠቀም ይችነው ኦርደር ናምበር አስገቡ። ከዛ ይችነው ኦርደር ናምበር ካስገባችሁ በኋላ ፔመንት ዲቴሉን ያሳያችኋል። የምትከፍሉት አምስት ሺ መሆን ያሳያችኋል። ኢሚግሬሽን መሆን ያሳያል። ቀጥታ ፔመንት ኦርደር ሲጨርሱ እዚህ ጋር መጥቶ ሪፍሬሽ እናደርገው ጨርሱን እናገኘዋለን ማለት ነው። ከዛ ውጭ ደግሞ ይቺ ኦርደሯን ደግሞ ከፈለግን ሴ ማድረግ እንችላለን ማለት ነው። የሆነ ፓርት ላይ እሺ፣ ለምሳሌ እቺን ሴ እናደርጋት። ፔመንት ኦንላይን የምንከፍልባት ነው ማለት ነው። ካስፈለገችን ከስፈለገችን ቀጥታውን የምንሄደው ወደ ቴሌብር የመክፈል ፕሮሰሱ ላይ ነው ማለት ነው። ስለዚህ ቴሌብር አፕሊኬሽናችን ገብተና አሁን የነገረውን ስቴፕ በመከተል መክፈል እንችላለን ማለት ነው። እሱን ደግሞ ስቴፕ ባይ ስቴፕ ላሳይ። እሺ፣ ስለዚህ ቅድም እንዳያችሁት ስቴፕ ባይ ስቴፕ ደግሞ እንዴት እንደምንከፍል ቴሌብር ላይ ገብተና እናያለን ማለት ነው። ስለዚህ በመጀመሪያ ቴሌብራችን ላይ እንገባና ኤክስ በማለት ፓስዋርዳችን እናስገባለን ማለት ነው። እዚ ጋር እንዳስገባ ነው ቅድም ስቴፑ እንዳያችሁት፣ ዚጋ የፔመንት ብለን እንገባና ፔመንት ውስጥ ታክስ ኤንድ ገቨርንመንት ሰርቪስ የመንግስት ስለሆነ የምንገባው ታክስ ኤንድ ገቨርንመንት ሰርቪስ የሚለው ውስጥ ነው። ይኸው በቀይ በኩል ኢሚግሬሽን ሰርቪስ የምትለው የምናገኛት ማለት ነው። ስለዚህ እንዳገኘናት ሪፈረንስ ነምበሯን አስገቡ ነው የሚለን። እሷ እንደነካን ሪፈረንስ ነንበሯን ቅድሞ ዌብሳይታችን የተሰጠን ሪፈረንስ ነንበር ምንም ሳንነሰሳት ፊደል ባይ ፊደል እናስገባለን ማለት እሱን ካስገባን በኋላ ነው ማረጋገጥ የምንችለው እሺ፣ ይህን ቼክ ካረግን በኋላ ትክክል ከሆነ ቀጥታ የሚያመጣለን የፔመንት ዲቴይሉን ነው። ቀደም እንደሰጠን አንደኛ ከስተመር ወይም ይህን ሪኩዌስት የጠየቀው ከስተመር ነው ማሳለፍ ይላል። እንዲሁም ፔመንት ሪፈረንስ ነምበር ቅድሞች ሲያታችን የተሰጠን ኢፒ 16 ምናምን ብሎ የጀመረው ነው ማለት ነው። ስለዚ አምስት ሺ ብር ነው። ቀጥታ ኔክስት ነው የምንለው ማለት ነው። ፓስዋርዳችን እንዳስገባን ቀጥታ ፔመንት ኦርደሩ አለቀ ማለት ይሆናል ማለት ነው። ከዚህ በኋላ ቅድም የተሰጠን ወይም ደግሞ አፕሊኬሽን ነምበር የምትሏ ግዴታ ታስፈልገናለች። ሌላ ጊዜ የሚያወዛ ስንሄድ ዲቴሉን ለማውራት ግዴታ ታስፈልገናለች ማለት ነው። ስለዚህ ከፍለን ጨረሰ ነው። ሰው ሰው በመጨረሻ እንዳያችሁት ቶታሊ ክፍያውን ከፍለን ጨርሰናል። ከዚህ በኋላ ደግሞ ቅድም ያያችኋትን ሪፍራንስ ነምበር በመጠቀም ወይም ደግሞ አፕሊኬሽን አይዲ በመጠቀም ስታተሱን ማየት እና ደግሞ ደረሰኛችን ፕሪንት አርገን ይዘ ነው የምንሄደው። ደረሰኝ እንዴት ማየትም እንችላለን የሚለውንም ላሳያችሁ በዛው። እዚህ ጋር ቅድም እንዳየ ነው የራሱ ዌብሳይት ላይ አፖይንትመንትን ያስያዝንበት ዌብሳይት ላይ ኢትዮጵያን ፓስፖርት ሰርቪስ ጂኦቪ ኢቲሜ ዌብሳይት ላይ ተመልሰን እንዳለን ሰው ጋር እንደምትላል ፓስፖርት ስታተስ የምትላለች ስለዚህ፣ ፓስፖርት ስታተስን ቼክ የምናደርግበት ቅድም አፕሊኬሽን ነምበር ከመክፈላችን በፊት ዲቴሉን ያሳየን አፕሊኬሽን ነምበር የምትለ አፓርት ላይ ነው የሚሆነው ማለት ነው የምናገኘው። እሷን ደግሞ ቅድም አይታችኋል። እስኪ አብረን እንያት። ይኸው እዚህ ጋር ፔይመንት ዲቴሉን ያሳየን ፓርት ፕሪንት አድርጌ ያዝኩት። እዚህ ጋር ይኸው አፕሊኬሽን ነምበር በደንብ ትጠቅማለች ማለት ነው። ስታተሱን ቼክ የሚያደርጉት እዛም ትጠየቁ ትችላላችሁ። በዚች አፕሊኬሽን ናምበር ነው ስታተሱን ቼክ አድርገው ሲስተም ላይተው ይተው የሚነግሯችሁ ማለት ነው። ስለዚህ ይችን አፕሊኬሽን ስታተስ ቼክ ላድርጋት፣ ኮፒ አድርጌ ልውሰድ እንዳን አፕሊኬሽን ስታተስን ፔስት አድርጌ ሰርች ነው የምለው ማለት ነው። ስለዚህ ሰርች አድርገው ዲቴል ሊያሳይ ይገባል ማለት ነው። ሶ እንደምታዩት አሰለፈ አበበ ብለመጣልኝ ሪኩዌስት ታይፕ ኒው ነው። አፖይንትመንት ቤቴ ነው ሪኩዊስት ሞዱ ኖርማል። ያ ማለት አስቸኳይ ምናምን አይደለም የሚለው ማለት ነው። ስለዚህ እዚች ጋር የአይን ምልክቷን ነክተን ዲቴልን መልሰን ማውጣትም እንችላለን ማለት ነው። ስለዚህ እዚች ጋር አሁን ፕሪንት ብለው ይህንን የኢሚግሬሽን ሰርቪስ ጋር የኦርደር ያረኩበትን ዲቴል ያሳይኛል። ስለዚህ ይህን ሴቭ አድርጌ ማያዝ ነው ማለት ነው። ኦኬ ያው እንዳያችሁት ነው ከዚህ በላይ ምንም የሚያስፈልገው ነገር የለም። ያስገባነውን ነገር በሙሉ ዲቴል ነገሩን ያው በዚህ መልኩ አይታችሁታል ማለት ነው። ስለዚህ ስለዚህችን ዶክሜንት ፕሪንት አድርጎ ቦታ ላይ መገኘት ግድ ይለናል ማለት ነው። ስለዚህ ይህን ይመስላል። በጣም ቀላል ነው፣ ለማስረዳት ነው ረዘም ያደረግኩት እንጂ በጣም ቀላል እስቴፕ ነው። ምንም አዲስ ነገር የለውም። ክፍያውን ተጨማሪ ክፍያ ሳንከፍል ቤታችንን የትሜድ ሳይጠበቅብን ዶክሜንታችን በእጃችን እንዳለ መጨረስ የምንችለው ቀላል ስቴፕ ነው ማለት ነው። ስለዚህ የስቴፕ አይሆፕ ጠቃሚ አግኝታችሁት ማግኝታችሁ ስለሚሆነው ስለዚህ ሰብስክራይብ ማድረግ እንዳትረሱ ፎሎ አድርጉ። ፓስፖርት ቀጠሮ ማስያዝ ላይ የሚፈልግ ሰው ደግሞ ሼር አድርጉት ማለት ነው። ላይክ ኮሜንት አድርጉ። ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልን፣ መልስ የምንሰጥ ይሆናል ማለት ነው። ፈጣን መልስ ስለዚህ ዚስማች ቀላሉ ተጨማሪ ክፍያ እንዳከፍሉ ቪዲዮ መስራታችን ቴንኪዩ